ውድ የተከበራችሁና የተወደዳችሁ የቴቴቱ ድረሳ ከተታችሁ እንዴት አደራችሁ? እንዴት አረፈዳችሁ? ሰላም ናችሁ ወይ? ያለው እኔ እግዚአብሔር የተመሰገነ ይሁን። ወዶች ዬ ላይ ስብስክሪፕሽን ማድረጋችሁን አትርሱ ማለት ነው። ዛሬ ደግሞ ምንድን ነው ምንሰራው? ዛሬ ባሚያ ባሚያ ባሚያ ባሚያ ግን ስራው መከናወን ማለት ነው። እሱ ነውና ይሄንን ይመስላል ባሚያችን ነ እንግዲህ፣ ዛሬ ባሚያ ነው ምንሰራው ባሚያ በጣም ጥሩ ነው። ቆንጆ ነው። እንግዲህ መጀመሪያ ሁን ይ ማለት ነው። ግን ቢገኝ እንሾቹ ነበሩ። ቆንጆ ማለት ነው። ከእዚህ እንትን እንሾቹ ቢሆኑ ጥሩ ነበር። ግን ይሄ ያው እንግዲህ ይሄንን የሚያክል ነው ያመጡት ማለት ነው። በጣም ረጃጅም ነው። አጫጭር ቢሆን እንግዲህ እንግዲህ ከመጣ የምናደርገው የጠናው ሳይሆን የባሚያ ለገዎች ትንሽ ድብል ብሎ አሉ እነሱ ቆንጆ ናቸው። እንደገና ደግሞ እንደዚህ ለገው እንደዚህ ሲሆን ቆንጆ ነው። ያው ለምሳሌ የጠና ነው ብዙም ቶሎ አይበስልም ማለት ነው። ለሰው እናደርገዋለን የእጣብ ሰው አለው ኛው እንግዲህ ዛሬ የምንሰራው ባሚያ ይባላል። ኔ ወዶች እንግዲህ አሰራሩ እንገባለን ማለት ነው። መጀመሪያ እንግዲህ ቆራርጠን ነው መጀመሪያ ቆራርጠን እናጥበዋለን ማለት ነው። ጉዳዮች እንግዲህ በዚህ መልኩ ቆራርጫዋለሁ ማለት ነው። በዚህ መልኩ አሁን ምንድን ነው እሱ የምናደርገው እናጥበዋለን ማለት ነው። ተጠባ ተቃላቸው በሚያስበ የመዝለቅለቅ ባህል ያለው ሰንተ ምንድነው? ልክ እንደ ተልባ ማለት ነው። እንደ ተልባ ነዚህ ወጥ ባህሪ ያለው። ስራው በስጋ ሲሰራ ነው፣ በተለይ ቆንጆ ነው። በስጋ ሳይሆን በአታክልት ልሰራው ነው ማለት ነው። ሰላም ጤና ይስጥለኝ ተከብራችሁና እየተወደዳችሁ። እንግዲህ በድጋሚ ይኸውና ባሚያንም ከታተፈ አጣጥቤ እመጥቻለሁኝ እዚህ ጋር ቲማቲሜን ከታተፈ ያለው እዚህ ጋር ድንቼን ከትፌ ያለው እዚህ ጋር ደግሞ ግዝበራና ባዱ መስአለኝ። እዚህ ጋር ደግሞ ሽንኩርቴን ከታተፈ ያለው እዚህ ጋርም ነጭ ንጭ ሽንኩርቴን ቀጥቅጫለሁ ማለት ነው። እዚህ ጋር ደግሞ ያው የቲማቲም ምንድነው ከደነው እጨምራለሁ ማለት ነው። እዚህ ጋር ደግሞ ምንድነው እሱ እዚህ ጋ ያው ሰባ ባህራት ይሉታል እንግዲህ። እዚህ ጋ ኬሪ ነው። እዚህ ጋ ደግሞ ቁንዶ በርበሬ፣ እዚህ ጋ ደግሞ የተሸከሸከ በርበሬ። ደሞ አፍሪካ ደግሞ ምን አለኝ እርድ አለኝ ማለት ነው። እና በተረፈ ሰላም ናችሁ አላችሁ ወይ እንዴት ናችሁ? ትዕግስትዬ ወሬ አታብዤ ወደ አሰራሩ እውሰድ አትሉኝም ታዲያ? ያው እና እንግዲህ

በዛ ለጤንነትም አታገልት አስፈላጊ ነው። ቆንጆ ነው ማለት ነው ማለት ነው።

ይሄውና እንደዚህ በዚህ በዚህ መልኩ ደርሶልናል። እንግዲህ ያው ጆዬ ላይክ ሰብስክራይብ ማድረጋችሁን ድርሱ። ላሚያችን እንግዲህ ውና አሁን ነው።